ታላቁም ካህን ወደ ኢያሱ ኢዮሴዴቅስ ልጅ ወደ ኢያሱ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር ይህ ህዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላ ብሎ ተናገረ። የእግዚአብሔርንም ቃል በነብዩ በሃጌ እጅ እንዲህ ሲል መጣ። በውኑ ይህ ቤት ፈርሶ ሳለ ልናንተ ለራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላ ልባችሁን በመንገዳችሁ ላይ አድርጉ። ብዙ ዘራችሁ ጥቂትም አገባችሁ። በላችሁ ነገር ግን አልጠገባችሁም። ጠጣችሁ ነገር ግን አልረካችሁም። ለበሳችሁ ነገር ግን አልሞቃችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያድርግ ዘንድ ደሞዙ ተቀበለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፤ ልባችሁን በመንገዳችሁ ላይ አድርጉ፤ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ፤ እኔም በእርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። ሃሌሉያ ስለ ሁለት ቤት ነግራችሁና ከዛ የትኛውን ቤት እንስራ ቀድመን የሚለውን ተነጋግረን ነው በአስር ደቂቃ ውስጥ የምንጨርሰው። ኢየሱስ ክርስቶስ ያድናል። የሐጌ መጽሐፍ እንግዲህ እንደምታውቁት ከምርኮ በኋላ ከባቢሎን ከሰባ ዓመት ምርኮ በኋላ ወደ የተመለሰውን ህዝብ ከተመለሰ በኋላ በዚህ በሐጌ ዘመን ሰው ሁሉ መስራት የሚገባውን ነገር ሳይሰራ ከነበረው ተግዳሮት የተነሳ ከነበር በዙሪያቸው ካለው ጠላቶቻቸው ዛቻና ክፋት የተነሳ ከኢኮኖሚም እጥረትም የተነሳ ከብዙ ምክንያቶች የተነሳ የእግዚአብሔርን ቤት ለመስራት ቸል ያለበት ጊዜ ነበር። ስለዚህ እግዚአብሔር አምላክ ሐጌ የሚባለውን ነብይ ሲያስነሳው ህዝቡ ካለበት ከቸልተኝነት እንዲወጣ፣ ካለበት ተስፋ መቁረጥ እንዲወጣ እግዚአብሔር በነሱ የጀመረው ፕሮግራም እንዲሰራ እግዚአብሔር መንፈሱን አነሳስቶ ይሄ ነቢይ እንዲተነብይና ይሄ ትንቢት ይሄ ቃልም የተባለው የሚገርመው ሁለት ምዕራፍ ነው ያለው። ምዕራፈቴ በጣም መጽሐፍ ቅዱስ ላይ አጭር ከሚባሉት ከሁለቱ መጻሕፍት አንዱ ነው። ሁለት ምዕራፍ ብቻ ነው ያለው። ሁለቱ ምዕራፍ ግን የተቀለለው የሚገርመው ከብሉ ኪዳን እስከ አዲስ ኪዳን ነው። ኢየሱስ ያድናል። ኧረ ኢየሱስ ያድናል። ይኸውላችሁ ስለ ቤቱ ሥራ ይነግራቸውና የቤቱን ጉዳይ ወስዶ የሚጠቀልለው ኢየሱስ ላይ ነው። በጌታ በኢየሱስም በዚህ ማለዳ ነገርሁ ነገራችሁ በኢየሱስ ተጀምሮ በኢየሱስ ይለቅ አሜን። ሲቀኝን ከፍ አድርግና ነገሬ በኢየሱስ ተጀምሮ በኢየሱስ ይለቅ ማለት ነው። ይሁንላችሁ፣ በኢየሱስ ይሁንላችሁ። ክርስትና የሚያምረውም የሚበጀውም በኢየሱስ ጀምሮ በኢየሱስ ጨርስ። አሜን። ባካችሁ አጠገባችሁ ያለሁት በኢየሱስ ጀምረ በኢየሱስ ጨርስ በሉት። ለምን መሰላችሁ? ብዙ ጊዜ በኢየሱስ ልንጀምር እንችላለን፣ መሀል ላይ ግን መልእክት እንቀይራለን። እግዚአብሔር ከዚህ በኢየሱስም ስም ይጣበቃል የተነሳ ነው። በኢየሱስ ምን ደርሰው በኢየሱስ አሜን ደክሟል ቤት ከመስራት እና ብሎ በራሳቸው ላይ አተኩሮ አንድ አንዳንድ ስንፍናዎቻችን እግዚአብሔር ይመተዋል። አሜን ለማገልገል ስትጀምሪ ሰልፍ ሲበዛ፣ ከብሉ ኪዳን እስከ አዲስ ኪዳን ያለ ውጊያ ያገለገለ አገልጋይ የለም። ለመስራት ጊዜው አይመስለኝም ብሎ ሰው ሁሉ የራሱን ቢዝነስ ነው የሚያጣጥፈው። ስንት ያተርፈኛል፣ ስንት ያዋጣኛል ብሎ የእግዚአብሔርን ቤት ትቶ ሰው ሁሉ በራሱ አጀንዳ ላይ ገብቷል። እግዚአብሔር ደግሞ አንድ ነገር አላቸው። እናንተ ይህን መቅደስ ትታችሁ መስራት ትታችሁ የራሳችሁን ቤት ትሰሩ ዘንድ ጊዜው ነው ነው ብላችሁ ሄዳችኋል። እውነት ጊዜው አይደለም ነው የሚሞግታቸው። ስለዚህኛው ቤተ መቅደስ ሊያወራቸው ይሄን ቤተ መቅደስ በመስራታቸው የሚሆነውን ነገር ልንገራችሁ ከባቢሎን መምጣታቸው ብቻ አይደለም ቁም ነገሩ። እስራኤልን ወይም ይሁዳን ይሁዳ የሚያደርገው ሀያል የሚያደርገው እግዚአብሔር በመካከላቸው መክበራት እግዚአብሔር፣ በመካከል ከሌለ ትሸነፋለህ። ስለዚህ ቤተ መቅደሱ መሰራቱ ዋናው ጉዳይ እግዚአብሔር በመካከላቸው እንዲኖር፣ ስለዚህ ዋናው እግዚአብሔር በመካከላችሁ ሊኖር የተገባውን ቤት ትታችሁታል። የናንተ ቤት አያስመልጣችሁም። የናንተ የናንተ ጉዳይ አያስመልጣችሁም። ዋናውን መስራት ነበረባችሁ። እና ጊዜው አይደለም ብላችሁ ምክንያት ሰጥታችኋል። እኔ ይህንን መጣፍ ሳጠና የዘንድሮ ፕሬዴ በጣም ጉልት ብሎ ሰልፍ አትፈልጉም፣ መከራ አትፈልጉም፣ ውጊያ አትፈልጉም፣ የሚገላመጣችሁ አትፈልጉም የሚጎነትላችሁ ሊፈልጉ እና ሲባል ሃሌሉያ እያለ ያጨበጨበት ወገቻ ያለው፣ ከዚህ በኋላ እንደዛ ያለ ክርስትና የለም። ኢየሱስ ያድና። አንዳንዱ ደግሞ ሚገርም ጸጋ እግዚአብሔር ሰጥቶታል። ሚገርም ጸጋ አለ እና እንዴት ይሆናል? ቆይ ጊዜ ይመጣል። ጊዜ አይመጣም። አንተ ልትሄድ ነው ሰውዬ። ኢየሱስ ያድና። አጠገብ ያለውን አገልግል ምቴኑ አይመጣም አንተም እየተጠጋኩ ሰልፉ እንደውም እየተቃረበ ይመስለኛል። እግዚአብሔር ጸጋውን ያብዛል። ብዙ ሰዎች ጸጋቸውን አቃጥሎ አስቀምጠው ለፓስተሩ ያው እንዳረግ አርግ ብለው ስንት ሰው እኮ ሄዷል። እግዚአብሔር ዛሬ ይመልሰናል። ጌታን ነው ምን ቤቱ እኳ እንተሰራ ለመሰለ ሰው ለስራ ለስራ ጌታን ለንግድ ሰው 11 ሰዓት ይወጣል። ቸርች ሲባል አምስት ከሩብ ይመጣል። እግዚአብሔርን ራሱ ሄጃ ያለው ለማለት ከአምስት ከሩብ ላይ መጣን። ከዛ ቀድሞ የሚወጣው እሱ ነው። እግዚአብሔር በኢየሱስም ዛሬ ጠጋውን ያብሳል። እናንተ የራሳችሁን ቤት ልትሰሩ ሄዳችኋል። ከሰሩ በኋላ የሚገርመው ነገር እግዚአብሔር ቤቱን እንዲሰሩ መጀመሪያ እግዚአብሔርን አኑረህ ነው እግዚአብሔርን አሳርፈህ ነው እግዚአብሔርን ኖር ብለህ ወንበር ሰተህ ነው መሄድ ያለብህ እንጂ ለእግዚአብሔር ወንበር ሰተህ የዘንድሮ እኔንም ጨምሮ ግፊያችን ለኛ ወንበር ነው። እግዚአብሔር ዛሬ በኢየሱስ ስም ይመልሰን፣ አሜን። ቤትች ቤቲሽ ላይ ግን እግዚአብሔር ወንበር ያገኝ፣ አሜን። ሰው እግዚአብሔር ድንኳን ውስጥ ነው የራሱ ጉዳይ ብሎ በር ዘግቶበት እግዚአብሔር ላይ ሰው ያማረቤት ሰርቷል። ነብዩ ሲመጣ ያማረቤት ሰርተዋል። ሰው ሁሉ እኔ እርግጠኛ ነኝ የዚህ መካከል እኮ የሚገራርም ልብስን የለበሳችሁት ግን መጽሐፍ ቅዱስ የላችሁ ላይ ነገ ምናልባት አይታወቅም ብላችሁ ዲፖዚት አላችሁ፣ አስራት ግን አትከፍሉ። በጣም ቆንጆ ቆንጆ ሌባ እኮ በስቷል። እዚያ እኔ ሁሌ ምላለሁ፣ አስራትም ከሰረቅ፣ መርካቶም የሰረቀው ሌባ አንተም በእግዚአብሔር ፊት እኩል ሌባ ነው። ፊት መጨማደድ አደለም የፈለግከው ሞች፣ እግዚአብሔር እንዲ ሲያይ፣ የአስራትም ሌባ ሌባ ነው፣ ኪስ የሚገባውም ሌባ። ስለምንሰበሰብበት ቦታ እናስብ ጀምረ ስለምን ሰው የእግዚአብሔር ቤት ቀዳዳ አይደለም የሚታየው፣ ዘንድሮ የእሱ ቀዳዳ ነው። እችን እንዲች እንድች አድርጌ እንዴት አድርጌ ራሴን እንደዚህ ልቀይር እንጂ እግዚአብሔር ቤት ጉዳይ እኔ አንዳንዴ ኢትዮጵያ ውስጥ በጣም እንደው ከምጋጨው ድሮ ከነበርንባቸውም ትልልቅ አጥሪያዎች መካከል በጣም መበሳጨው ታውቃለህ። ዘንድሮ እችን ጥቅስ እናነሳና ብሎኬት ነው ምንጠራው እግዚአብሔር ቤት እንደዚህ ቆሞ፣ ስንት አገልጋይ እኮ በቃ ፖስት ተደርጓል። ልጁን ለማስተማር አቅቶት አቁሟል። ቤት ኪራ ለፈል አቁሟል። ህንፃ ግን እንደረገ ህንጻዎቻችን ያምራሉ። ብዙ አገልጋዮች ግን አምሩ እንደኔ ቀጠል ቀጠል ያሉ ናቸው። አረ በጌታ በኢየሱስም እጃችሁን እግዚአብሔር ይፍታው። ወንጌል ስሩ። ስጡ ሲባል የተጨማደደ አምስት ብር ራሱን ታንበኑ ሰው ትፈወሻለሽ፣ ጨጓራሽ ንቅል ይላል ሲል አስራ አምስት ሺህ

እናንተ እኔ ነኝ ደቼ የበላሁት እኔ ነኝ። እናንተ ሳያችሁ ራሱ የባለ ጠጋ ልጆች አየህ፣ ስንቱ ግን ታውቃለህ፣ ቤቱ ስንቱ ራቁቱን ያላት ነው። ተያይቀን በአንድ ሸሚዝ እኮ አመት የሚጨርስ ሰው መካከላችን የለም። እኛ ግን አስር ሸሚዝ አለ። ወቀሳቸው። አሁን እናንተ ያማረ ቤቱ ኖራችሁ? ለመኖር ጊዜ ሆኗል። ማስቀደም የነበረባችሁ እኮ እግዚአብሔር ነዋል። የእግዚአብሔርን ሰርታችሁ ነበር እናንተ መኖር የነበረባችሁ እንጂ እግዚአብሔርን ትታችሁ እንዴት ትኖራላችኋል? ስለዚህ ቤተ መቅደስ ያወራውን ልንገራችሁና ሁለተኛውን ቤተ መቅደስ አውርቼው የጨርሳለሁ። ላይን የቡልኪዳን ላይ ነው አሁን ያለሁት። ይሄ ቤተ መቅደስ አለ ለእናንተ ዋና ዋስትናችሁ ነዋል። ቢሰራ ነው ቢሻለዋል። እና ይሄን ቤተ መቅደስ አልሰራም ብላችሁ ለራሳችሁ ስትኖሩ የራሳችሁን ቤት ስትኖሩ አንድ ነገር አለ፣ እፍ አልኩታ። ለኔ ትወጣላችሁ፣ ትሰራላችሁ፣ ትደክማላችሁ፣ ምንም የለም። ወይን ትተክላላችሁ የለም፣ በለት ትተክላላችሁ የለም፣ ዩን የለም። አሁን እሳት ለቀቅኩባችኋል አለ። ወይን ተቀላችሁ አላፈራም፣ አላፈራ በለስም የለም፣ ትካን ብቻ ሆናልና፣ ከዛ ደሞዛችሁና ተቀበላችሁ ካለ በኋላ ከዛ በቀዳዳ ኪስ ከተታችኋል አለ። አየ ለደሞዙ ዋስትና የለውም፣ ጠባቂ የለውም። ወስዳችሁ ቀዳዳ ኪስላይ ለራሳችሁ ኖራችሁ እንጂ አልተለወጣችሁ። እዚህ መካከል በጣም ባለጠጋ መሆን ማንፈልግ ሰዎች የለንም። ሁላችንም ይሄን ያደረገው ነው እንፈልጋለን። እንደውም ወንበር ሰብረን የጨረስነው ባለጠጋ ትሆናል የተባለቀን ነው እንጂ ሰማ ያለ የተባለቀን አይደለም። እኔን ጨምሮ ግን እርግጠኛ ነኝ አብዛኞቻችን አንዳንድ መንፈሳዊ አለም ላይ ለሊት ስለወጣሽ ማታ ስለወጣሽ አይደለም፣ ከእግዚአብሔር ጋር ስለወጣሽ ነው። ብዙ ዘራችሁ ጥቂትም አገባችሁ፣ በላችሁ ነገር ግን አልጠገባችሁ፣ ጠጣችሁ አልረካችሁ። አረ እግዚአብሔር ከዚህ ይጠብቀል ላት ምንድን ነው? እኔ ሰራለሁ ሰላቢ እንዳለ ጸልያለሁ፣ ገዝታለሁ ጾሆም ይወጣል ላት አሁን የሚናገረው ብዙ ስለ ማግኘት ጥቂት ስለ ማግኘት አለን ማግኘት የብዛትና የማነስ ጉዳይ አለን። በምታገኘው ነገር በልተህ ካረካ መባል አይደል? ሽሮ በልተህ ባረካ አላልፈትህም፣ በቃ ችግር የለም። የምትጠጣው ማህ ካላረካም ተባልኮ መኳተል እኮ ብዙ ዘርተህ ጥቂት ማለት ነው። ለትርፍ ያሰብከው ኪሳራ ይዞ መጥቶበት እግዚአብሔር ከዚህ ይጠብቅ አሁን ጊዜው የእናንተ ነው የምትሰሩበት የኔ ነው የምትሰሩበት ነው አረ ይሁንልን ስለዚህ አሁን ልባችሁን አለና በመንገዳችሁ ላይ አድርጓል አየ ልብና መንገድ ካልተገናኘ ሰው መድረሻውን አያውቅም ለምን ጊዜ ነው የልቡን ነው የመንገዱን እንኳን ለመሄድ ሰው የልቡን መንገድ ስለሆነ ብቻ አይከይንም ልብ ውስጥ ያለው ነው የምትሄደው። አብነት ልት ተነስተ ሰበታ ሄድ። ስለዚያ ልባችሁን ሰብስቡ፣ ያለ ልብ አይሰራማ። እግዚአብሔር ቤት ስራ፣ እግዚአብሔር ቤት ያለ ልብ አይሰራ። አንቺ መጥተሽ ምናም ብለሽ ጥለሽ በሄድሽ መቶ ብር አይሰራም። ልብሽን ነው እግዚአብሔር የሚፈልገው። አጠገብ ያለው በደም መታርግና ልብን ስጠው ለእግዚአብሔር አለ። ስትሰሩት አንድ ነገር እኔ

ጌጣ ነው። ቁማር ቤት የነበረ የወንበዴ ዋሻ የነበረ፣ አሁን ኢየሱስ ለመወራት እድል አገኘ። ስንት ያማረ ቤት እኮ ማለት ነው። ጠጅ ቤቱ ነው ሩቃ በዚህ የነበረው ቤት እ ይሄ ቤት እና ይቤት ሁን ስቲ እንደ ግኡዝ ውሰደው ዝም ብለው ውሰደው። ይሄ ቤት እኮ እድለኛ ኢየሱስ እየተወራ አን ቤት ስራ ኢየሱስ ያንል ኖ ይኖራሉ በርቷልና መንፈሳቸውን የዙርባቤልንም የያሶንም የካህኑ ሁሉን አነሳሳ፣ አንዳንድ ሰዎችን መንፈሳቸውን አነሳሳ ይላል፣ ለስራው ተነሱ። ከዛ ምን እንዳለ ከፊተኛው ቤት ክብር ምዕራፍ ሁለት ላይ ይህን ቤት በቀድሞ ክብሩ ያየው አለ፣ ከእናንተ መካከል አለ። ለምን ሰለሞን ሲሰራው ክብር ሲመጣ ያ ሁሉ ጌ ያ ሁሉ ነገር ሲሆን የነበረ አለ ካለ በኋላ አለው እኔ አይቻለሁ ሚል እንኳን ቢኖር እንደዚያ ከፊተኛው ቤት ክብር የኋለኛው ቤት ክብር በኢየሱስም የበለጠው ይሁንላችሁ፣ አሜን። ምንድን ነው ሲል፣ እኔ በመካከል እኖራለሁ። አንድ ሁለተኛ ደግሞ ይሄኛው ቤት የሚጠራው መሲህ አለ፣ ኢየሱስ አለ። ሃሌሉያ። አንተ ኢየሱስ የሚወራበትን ማስራ ሃሌሉያ። ለካ አይደለ ኢየሱስ የሚወራበትን ስራ በለው ሰው ኢየሱስ የማይወራበትን እንኳን ይሰራ አጌጦ በወርቅ በምናብ በምናበረት ኢየሱስ የሚወራበትን ስራ ኢየሱስ ያደረገ፣ ለምን እንደ ሀገርም ለመቀጠል እግዚአብሔር በመካከላችሁ ሲኖር። አሁን እስኪ ቆይ መንፈስ ቅዱስ በመካከላችን ባይኖር ማንም እኮ አይቀመጥም እዚህ። ነው አጫብጭሞ ይሁንሽ አቁም በቃ ለእኔ ነው ብሎ ነው የሚለው የያዘ እኮ መንፈስ ቅዱስ ስሙ ይባላል?

በከሊኮ የአስር ሚሊዮን መኪና ገዛ ነው ይባላል። የለም እግዚአብሔር ሌባ ነው፣ አጭበር ብሎ ነው ይበል። እግዚአብሔር የለም ስሙን ስለያዘ ሁሉ ጴንጤ ነው። በመካከላችሁ ምኖርበት መንፈሴን ማፈስበት እርክት ምትሉበት፣ ሳት በሉ የምትረኩበት፣ ሳት ጠጡ የምትረኩበት፣ ሳት በሉ የምታድሩበት፣ ሀሴት የምታደርጉበት፣ ይህን ልንገር ስራ እግዚአብሔር ያለበት ቤት

ኢየሱስ ያነ ያላቸው ስለ እኔ ይመጣል። በነገራችን ላይ ይመጣል፣ መጥቶ ግን አይጠቅምም። እኔ የሚሉ ች ገጥሞ በጣም ብር የሚያገኙ ግን ወር ሲደርስ የሚበደሩ እኔ ጌታ እባክ በዘመን መካከል አትለይ እኔ በመካከላችሁ መንፈስን አፈሳለሁ፣ እረዳችኋለሁ፣ በርቱ። ከፊተኛው ቤት ክብር የኋለኛው ቤት ክብር ታርፉበታላችሁ፣ ሀሴት ታደረጋላችሁ። ሀሌሉያ። ስለዚህ ወደ ተራራ ውጡ አለ፣ እንጨትን አምጡ እና ቤት ስሩ። ኢየሱስ ያድናል። በነገራችን ላይ ወደ ተራራ ውጡ ብሎ ሲል ይህ ማለት የተራራ ጸሎት በጣም አምናለሁ እቀበላለሁ። ተራራ ያለ እግዚአብሔር ከወጣ ምንም ታመጣው ነገር ብዙ ሰው ለብይ ለመሆን ተራራ ወጥቶ ጸልዮ ሳይሆን መጥቷል። ጌታ ይባረክ። እኔ ትግል ውስጥ አትጥፉ። እግዚአብሔር የሚሰራባችሁ ከሆነ ይስራባችሁ። ካላረከኝ ጭቅጭቅ አጨብጭቅ እኔ እንደውም ምድሪቱ ላይ ራሱ እንዳሸን የፈለው ጨብጭቆ አመጣ ይመስለኝ እግዚአብሔር ኧረ ከምጨቀጭቀ ዛይን ብሎ ጉዳችን ፈላ ኢየሱስ ያርስ ተራራ ማለት እግዚአብሔር የሚገኝበት ከእግዚአብሔር ጋር ብቻህን ህብረት የምታደርግበት ልክ እንደ ሙሴ በሲና ተራራ ላይ ሄዶ ማንም በሌለበት ከእግዚአብሔር ጋር አውርቶ ለህዝብ የሚሆን ነገር ይዞ መጣ። ህግ ይዞ መጣ። ሃሌሉያ። ኢየሱስም ተራራ ላይ ጠል ነበረ። ከእግዚአብሔር ጋር ህብረት የምታደርግበትን ስፍራ ነው የሚያሳየው። አየህ ብረት የሚሰራው ከእግዚአብሔር ጋር ህብረት አርገነው

ከመብላትሽ በፊት ተራራ ውጭ ኢየሱስ ያድናል። እግዚአብሔር ወይ ምን ትላለህ ይባላል። እኔ ሳየው ቆንጆ ነው፣ ያምራል። አንተ ጋር ግን እንዴት ነው? እኔ ሰነፍነው ካለች ዞር በይ ፉንጋው ይሻላል። እግዚአብሔር ያለው ተራራ ማለት ከእግዚአብሔር ጋር የምታወሩበት የምትውሉበት ለአንዳንዶች ተናገርኩላቸው። መሰተራራ ውጧ ከእግዚአብሔር ጋር ስታወራ ሰፈር ጥለት ሄዳለ አለኝ። የምትለውን ጥለት ሄዳለ። ፈቃዴን ጥለት ሄዳል። የሆነ ለራሴ ያስቀመጥከው ጥለት እንደ

የኔ ጌታ ከዚህ ቀን ጀምሮ እዚህ ቤት ውስጥ ከእግዚአብሔር ጋር ውለው ሚሰዶ ከእግዚአብሔር ጋር ውሎ የሚነግዶ ከእግዚአብሔር ጋር ቢያገለግሉ ከእግዚአብሔር ጋር ቢወጡ ሰዎች ይመሳሉ። ኢየሱስ ከእግዚአብሔር ጋር ካለ ቋንቋ ይገባ ንግግሯ ይገባ ብሩ ብቻ ነው የሚገባ ገባ

አንተ ባታጋብዘውም ይበላል። ኢየሱስ ያድናል። የከፈተውን እንኳን አፍ እዚያ ይሞላዋል። እዚህ ግን አንተን የሚጠብቀ ነገር አለ። ስራ አጠገብ ያለው ስራ ብሎ እሺ፣ ወደ አዲስ ኪዳን ስንመጣ ቤት፣ ይሄ ጣሪያ ካልሆነ ቤት፣ የሆነ የምናጌጣው ነገር ካልሆነ ይሄ ቅዱሳን የምንሰበሰብበት ስፍራ እንጂ እኛ ከዛ ስንወጣ ይሄ ቤት ነገር መጋዘንም ሊሆን ይችላል። በኢየሱስም ቸርች እንዲሆን ገል ብለናል ቸርች ሆን እዚህ ኢየሱስ ይወራ በዚህ የሚያስ ይህ ምን ልትሰበሰብበት ነው? ሥራው ምን ሠራን? ልትሰበሰብበት ነው እ ከዚህ ስን ወጣ እግዚአብሔር እዚህ አይጠብቀንም። እሺ ፈጠን ብለን የትኛውን ቤት ነው በአዲስ ዳ አንደኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 17 ጀምሮ እንደዚህ ይላል። ከቁጥር 16 ያለው ላብ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ምን ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱ ያፈርሰዋል። የእግዚአብሔር ቤተ መቅደስ ነውና ያው እናንተ ናችሁ። ጨረሱ ኢየሱስ ያድነ አሁን ለዛኛው ቤተ መቅደስ እኖርበታለሁ፣ መንፈስ ያለ ከእናንተ ጋር እሆናለሁ፣ ከፊተኛው ይበልጣል ክብሬ በዛለ እኔ በዛለሁ ብሎ ስለዛኛው ቤተ መቅደስ አወራ። ኢየሱስ ደግሞ ሶስት አመት ተኩል አገለገልና በስተመጨረሻ እንደዚያ ነው። ይሄኛውን ቤት አፍርሱታል። አቤት ሚሰማ ይሄ እኮ፣ በጣም ሰለሞን እንዴት እንደገነባው፣ እንዴት አባቶቻችን እንዳደሱት፣ ምን ያህል ዋጋ እንደወጣበት አታውቅም ሲል ይፈርሳል ዲንጋይ በዲንጋይ መፍረሱ አን ቅድም ያወራ ያለትን እሽ፣ እኔ በሶስት ቀን እሰራአለል። አንዳንዶች እኮ ደፋር ብለውታል። አባት ስንት ቢዝነስ ስንት ነገር ናፈሰሱ በት አላወክም የጎረምሳ ነገር ብለውታል። እሱ ግን ነዚል፣ ይሄን ቤተመቅደስ እኔ በሶስት ቀን እሰለዋል። አሁን በሶስት ቀን የተሰራው ቤተመቅደስ ነው ም በመሰቀሉ በሞቱና በትንሳየው በሶስት ቀኑ ሰራው የኔ ጌታ። ግንብ ውስጥ የሚኖረውን ህልውና አምጥቶ እሱ ውስጥ አቀመ። ምን አላ ወደ ነበር ኢየሱስ ክርስቶስ ያድናል። ስለዚህ ቤቱን ስራ ብሎ ሲል ብዙ አሁን አዲስ ኪዳን ላይ የሚፈለገው ቤት ይሄ ኮምፖርሳቶ አይደለም። የእግዚአብሔር ቤት ማለት አንተ ነህ ሲል እኔ ነው ይበል አሮስ የቆሮንቶስ ሰዎች ያላቸው ይሄንን ነው የእግዚአብሔር ቤት የሚያፈርሰ እሱ ምን ይላል? ድገሙት። እግዚአብሔር ምን ይለዋል? በደምብ ተናገር። እግዚአብሔር ምን ይለዋል? እሺ፣ አንተ የእግዚአብሔር ቤተ መቅደስ ነህ። እኔ ነኝ፣ አንቺ ነሽ። ስለዚህ ይሄን ቤተ መቅደስ መስራቱ አይሻለንም? አሁን ብዙዎቻችን ዞር አርግነች እንትን እዛ ቸርች ሲበርስ እግዚአብሔር ቤት የሚያወሩ አዲስ ሄዳለ የሚያወራው ስለ እኔ ነው። አየ ማንም እኮ አለ አንተ ነው የምታፈርሰው ማለት ነው። ደህና ናችሁ? ደህና ናችሁ ወይ? በነገራችን ላይ እድለኛ ነኝ። ለምን መሰለ የእኔ ቤት መድኃኒዓለም የሚኖርበት አራታሁ ወይ? ቤተ መንግስትን ቤተ መንግስት ያደረገው እኮ የንጉሱ መቀመጫ ስለሆነ። አቤት ቤተመንግስት ቤተመንግስት የሆነው ንጉስ ስላለ፣ ቅድም አልኳችሁ ይሄ ቤት እድለኛ ነው። ከተሻሉ ቤቶች እ መደዳ ካሉት ያልኳችሁ ፈርሳ እንኳን እየሱስ ትወራለህ ወንጌል እንዲነገር እድላኝለ ቤቱ በላይ ደግሞ እኔ እድለኛ ነኝ። ለምያ በሶስት ቀን የፈረሰው ቤተመቅደስ እኔ ሆንኩኝ የተሰራሁት። ስለዚህ እግዚአብሔር የት ይገኛል ብላችሁ ስትሉ፣ አንተ ጋ። ለዚህ ነው እ መንፈስ ማደሪያ እንደሆናችሁ የእግዚአብሔር ማደሪያ እንደሆናችሁ አታውቁም ወይ? ስለዚህ ከውጭ መጥቶ ያፈርሳል አይደል? ነው አንተው ራስህ በነገራችን ላይ በጣም ቀላሉ አለ። ሰው ሲዋሽ ሰውየውን እያሳመነ ነው። ቤቱን ግን እያፈረሰ ነው። በሆነ በኩል የሆነ ዝናብ እያንጠባጠበ ነው ማለት ነው ዳናናች